ሶፊ አሙ አሙ ይላል። ሰላም አሌኩምን ላአስማ መስላል እማ እንደ ፈኪ ዘዋሪ ነኝ። ዘዋሪ እኮ አይደለችም እሷ እኮ ቤት አጠርተኝ እኮ እዛ ይዳድሬ ነው።

ላስ ምልክቷ የምትታያችሁ ጋ ፎሎ ያላደረጋችሁ ፕሮፋይሌ ላይ ሲደመር ምልክት የምትታያችሁ ካላችሁ ፎሎ አድርጉ። አሁን እዛ አዲስ ቪዲዮ ፖስት አድርጌያለሁ ገብታችሁ ሪፖስት

ላይምርእንላ አህሙና፣ በቃ አህሙና ፈኪ ቲክቶከር ጌመር ሆኑ ማለት ነው። ጌመር ታፕ ማለት ጀመሩ። አህሙና ፈኪ ከዩቱብ ወደ ቲክቶክ። ቲክቶክ አሪፍ ነው ይላሉ እንግዲህ ጌመር መሆን አሪፍ ነው ይላሉ። ሆኔ ላይፍ ገብቻ ላቅም በነገራችን ላይ እንዴት ነው ቲክቶክ ይጠቅማል እን ወደ

አደረጋችሁ ፎሎ ያደረጋችሁ ደብል ታፕ ደብል ታፕ ደብል ታፕ ታፕ፣ ሁሉ ሰው አዲስ ቪዲዮ ፖስት አድርጌያለሁ።

ዛሬ ልፍል ከበየረ ኦልሬዲ ነገ እንገባለን፣ ታከብርልናለች ማለት ነው። ስለዚህ ሁላችሁም ታደርጋላችሁ፣ ገብታችሁ ቪዲዮን ላይክ ኮሜንት ካደረጋችሁት ይበይራል ጋይስ።

ፈኪና አህሙ በቲክቶክ ከተፍ ብለዋል። ጌም እየተጫወቱ ነው ማለት ነው። እንዲ ጌመር ናቸው እንዴ? አህሙ በነገራችን ላይ ሰሞኑን ገባገባ እያለ ጌም እየተጫወተ ነው። እንደውም የሆነች አረብ ጋራ ከምጀርታ እያለ ነበረ ማለት ነው። አበቃ ዘወጅ እያለ ነበረ ማለት ነው። እና ፈታ ዜና እያሉ ነው በቲክቶክ። በነገራችን ላይ የፈኪን ቲክቶክ አላቅም ነበር። አሁን በአህሙ ነው ያገኘኋት

ፎሎ አደረግኳት ማለት ነው። ፈኪ ሀ ይላል የቲክቶክ ስሙ ማለት ነው። እና ቲክቶክ ላይ ጌም እየተጫወቱ ነው ማለት ነው። እሺ ደከፍተዋል። እናት ኮብራይት ይዘኛል ስቃ። እና ፈኪ ወዴት እየሄደች ነው? መንገድ ላይ ናት

መንገድ ላይ ናት ፈኪ ያለችው ማለት ነው። ጋይስ ፈኪ ፈኪ ሾው አምሮባታል ። ዛሬ ጁማ ነው። ስንጠበላለች መንዙማ እያዳመጠች ነው ማለት ነው። ዛሬ ጁማ ነው። አህሙ እንደዛው ወንበረ ደመቀ ብሏል ማለት ነው። ኦ ማይ ጎድነስ አሪፍ ነው፣ አሪፍ ነው። እንደዚህ በጁማ ጁማ ጁማ ደስ አይልም። እንደዚህ ፏ ብትን ብላችሁ እኛም በሀገራቸው

አይ እውነት ለመናገር ጁማ ጁማ አስባችሁታ፣ ቤታችሁን ፍርሽ ርሽርሽ አድርጋችሁ ቡናችሁን ምናምን ከእንትን መልስ ካሰው ላት መልስ ቤታችሁን ፍርሽ ርሽ አድርጋችሁ ፏብትን ብላችሁ ሸዋራችሁ ወስዳችሁ፣ ሽቶቻሁ ሽታችሁን ረጨጨት አድርጋችሁ ማለት ነው፣ ባለ ትዳር ከሆናችሁ አባውራችሁ ጋራ ፏብትን ዘና ዝንጥ ማለት እንዴት

እንዴት ነው? ከሶላት በኋላ ማለት ነው። እና ዛሬ ጁማ ዛሬ ጁማ ነው ማለት ነው። ፈኪ ደግሞ መንገድ ላይ ናት። አህሙ ደግሞ ሸሆቹን መስሏል። እስቲ ቆይና ሽዳ ካለለው ድምፃቸውን እንዳስገባላችሁ። ጋይስ ደብል ታፕ፣ ደብል ታፕ፣ ደብል ታፕ።

አዲስ ቪዲዮ ተፖስቷል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ የአራዳ ልጆች የአራዳ ልጆች የአራዳ ልጆች ይመቻችሁ። የአራዳ ፕላንቶች ተወዳጆች

መጥተው እንዲወስዱኝ ጓደኞች እየጠበኩ ነው ተዘጋጅቼ ጨርሼ